አንዳንድ ሰዎች ምናልባት ምን ብለው ሊሞግቱ ይችላሉ፣ አይ እንደዚህ አይነት ህይወት ድሮም የነበረ ነው። አሁን ዘመኑ ሁሉ ነገር ሜዳ ስለወጣ ሶሻል ሚዲያ ስላለ በተለያየ መልኩ ስለምንሰማው ነው እንጂ ድሮም የነበረ ነው ይላሉ። እስቲ አለመሆኑንና ዛሬ ያለውን ነገር መቀየሩን እንደው ምሳሌ ካለሽ ብዙ ስቶሪዎችም ስለምታውቂ በደንብ አስረጅነ። በፍጹም የድሮና ያሁኑ በጣም አይገናኙም። አይገናኙም ማለት ሶሻል ሚዲያው እራሱን የቻለ ቻሌንጅ ነው። አንዱ አንዱ ቻሌንጅ እሱ ነው። በጣም ያው ብዙ ቤተሰብ እናማክራለን እና አንድ ቤተሰብ ከልጆቻቸው ጋር ስናማክር ልጆቻቸው የጠየቁንን በጣም አስታውሳለሁ። እያማከርን ልጆቹን ማናገር ፈለግን እና ሴቶች ናቸው፣ አስራ ስድስት እና አስራ አራት ዓመት ልጆች ናቸው፣ ሴቶች ናቸው፣ ሁለቱም ሴቶች ናቸው እና ለብቻቸው ልጆቹ ማናገር ነበረብን። እያናገርን አንድ ጥያቄ ጠየኳቸው፣ እሺ አሁን ቻሌንጃችሁ ምንድን ነው ብላችሁ ታስባላችሁ? በቤታችን ውስጥ ያለው ቻሌንጅ፣ በቤታችን ውስጥ ያለው ቻሌንጅ አሉ። አሁን አንቺ ስታስቢው አሉ። ስልክ ላይ የሚሆነው ማነው አሉ። ልጆች ናቸው አደል? እኛ ግን የገጠመንን እንንገርሻለን። አንድ ጊዜ እኛ ፕስቴርስ ነን አሉ መኝታ ቤታችንን እኔም እህቴ እና አፕስቴርስ ሆነ፣ ጠሩን፣ ኑ ውረዱ ብቻ ዘግቶ መቀመጥ አይቻልም አሉን። ወረድን፣ ሁለታችንም ስልካችንን ጥለን የወረድ ነው። ስንወርድ ከእነሱ ጋር ቁጭ አለን። ሁለቱ ስልክ ላይ ናቸው እና ለምን ጠሩን ተባባልናል። የሚያወራን የለም፣ የሚያወራን የለም። ሁለቱ ስልክ ላይ ናቸው፣ አባትም እናትም ስልክ ላይ ናቸው። እና አንዱ ቻሌንጃችን የእኛ ስልክ አይደለም አሉ። እነሱ ስልክ ሌላ። የዛሬ ሁለት ዓመት እኔና እህቴ በጣም እንጣላ ነበር አሉ። ጠዋት በቀን ውስጥ ጠዋት ካልተጣላን ማታ እንጣላለን አሉ። እና በጣም ረጅም ጊዜ ሆነ እና ከዛ ትንሿ እህቴ እሷ አለች ለምንድን ሆኔናች እንጂ በጣም የምንጣላው በላለችኛለች ለምንድን ነው ግን እህት ያደለሽ ነው እንዴ? እሺ፣ ጠዋት ካልተጣላ እናታ እንጣላለን፣ ለምን ይህን ነገር መመለስ አለብን አለችኛለች። እና ከዛ ተነጋገረን። አይ ቲንክ እነሱ ጠዋት ካልተጣሉ ማታ ሳይጣሉ አይቀር አባትና፣ ስለዚህ እኛን ኢምፓክት አርገውናል this way or ኢምፓክት አርገውናል። በቃ ስለዚህ እነሱን መከተል የለብንም፣ ሪቨርስ ማድረግ አለብን። ይቅርታ ተጠያየቅን። የሁለት ዓመት ተጣልተን አናቅማለን። ያን ጊዜ የዛሬ 30 ዓመት የዛሬ 20 ዓመት አልነበረም። ቴክኖሎጂ ቻሌንጁ ሌላ ነው። እኛም ማህበረሰብ ውስጥ ቻሌንጁ ያል ነበር። ቁጭ ብለሽ ለማውራት በጣም እዚህ በተለይ በውጭ ያለው ህብረተሰብ ጊዜ የለውም። እንደገና ያለውም ጊዜ ጊዜ ውስጥ ስልክ ወስዶታል፣ ዩቲዩብ ወስዶታል፣ ቲክቶክ ወስዶታል፣ ሁሉን ወስዶታል። ትልቁ ክፍተት እሱ ነው። ስለዚህ ይሄ ቻሌንጅ ያለው በፊት አልነበረም። አሁን በጣም ድሮ እኛ ልጆች ስናሳድግ ሴቷ ከወንድ ጋር ሲሄድ ነው የሚያሳስበን። አሁን አይ አም ግላድ ነው ምት ከወንድ ጋር ሄደች። ይሄ ቻሌንጅ እንዴት ነው ከዛሬ የትላንቱና ነበር የዛሬው ችግር አልነበረም። አልነበረ አልነበረ። ስለዚህ ሲሪየስሊ ወደ ልባችን ወደ ቀልባችን ልንመለስ ያስፈልጋል። ሚገርም ነው እንግዲህ የሚሰሙ ወላጆችም ራሳቸውንም እንዲያዩበት ሁላችንም ራሳችንን እንድናይበት ያስፈልጋል። የነዚህ ስፔሲፊክ ቤተሰቦች ብቻ ታሪክ እንዳልሆነ ይገባኛል። ፊዚክሊ አብሮ አንድ ላይ መቀመጡ ሳይሆን ኮኔክት ማድረጉ